በጣም የሚያስጠላ ነገር ነው። እያየ ነበረው የሚያስጠላ። በቃ እያረጉት የነበረው ነገር ያስጠላል። አንተ የምትለውና እኔ ጋር ያለው ነገር ጭራሽ ያገናኝ እኮ ማለት። ምን ሆንኩኝ? ምን የተለየ ነገር ምን አድርገው? እባክሽ እየተጎራረሽ ምናምን ምን ሆንኩኝ? እሺ ሰው ሊያጎርስክ እንደዚህ እጁን እንትን ብሎ እምቢ ትላለህ። ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻና ላይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰርጉ እንዴት አለፈ? የእነ ሀይሚና እነ ብሩኬ ሰርግ እንዴት አለፈ እንዴት አለፈ? እንዴት ነበረ? ሰርጉስ እንዴት ነው? እናንተ ሲጀመር ስትወጡ እራሱ በፕራንክ ነው ጀመራችሁት፣ በፕራንክ ማለት ነው። በፕራንክ ጀምራችሁ እዛ ስትደርሱ ደግሞ ሃይሚን ቡሩኬ ዛሬ በጣም ተናድዶ እር ብሎ ነው የበጣ፣ እሪ ብሎ ማለት ነው። ቤተሰቦች አንዳንድ ጊዜ ማለት ነው እውነት ለመናገር አበዛችሁ፣ በጣም ጭጭቅ አበዛችሁ። እንደዚህ አይነት ጭቅጭቅ ገና ሳትጋቡ ገና አንድ መስመር እንኳን ሳትራመዱ የተጀመረ ጭቅጭቅ ከምር አይዘልቅ ግን በጣም አበዛችሁ። ፍራንክ ደግሞ አይደለም። ብሩኬ በጣም ነው ተናድቶ የመጣ። ሀይሚ በጣም ነው የምታጠፊ። እውነት ለመናገር ጥፋት ታጥፋለች። ሁል ጊዜ እኔ በሀይሚ በኩል ነው የሚመጣ ሁሉ ብዛ በብዛት ማለት ነው። እኔ ሀይሚን ወዳታለሁ መቼም ግን ሰው መጎራረስ አለ። በጎራረሱ ሁሉም ሰው ይሄ ልጅ አጎርሶ ከሆነ ምንም ኖርማል ነው። እንግዲህ ሁሉም ሰው ካጎረሰ። ነገር ግን ጉርሻ ብቻ አይደለም ማለት፣ ጉርሻ ብቻ አይደለም። ምስቴ ለምን አብረሽ እየጨፈርሽ አብረሽ እየሳቅሽ ነበረ? እኔ ብዙ ነገር ነው አየሁት። የወንድሞችን ሰርግ እና የወንድሜ ሰርግ እንኳን በስረስራት ልጨርስ አልቻልኩም። አንቺን እያየው እዛ ጋር በጭንቀት እዚህ ጋር ደግሞ ስራ ሲበዛብኝ በጭንቀት በሰላም እንኳን ማለት በቃ በደስታ እንኳን ጨፍረው ወይ ተዝናኝ። እጅ አላሳለፍኩትም። አንቺ ማታም ስጠይቅሽ ዝም ብለሽ ነው ያለፍሽው፣ ዝም ብለሽ ነው የገባሽው። ማለሳሰጭ ይገልምጠሻል አለ እና በቤተሰቦች ፊት ይህንን እንድታወጭልኝ ይፈልጋሉ። ሁሌ ሸፋፍነሽ እንዲቀር አልፈልግም ማለችው። ባለፈው ደግሞ የእናንተ የሰርግ ነው የምስራች ብለን ስንደሰተው አሁን ደግሞ በሁለተኛ ቀድሞ ይሄ መሀላቸው ገባ። ስለዚህ አንዳንድ ጊዜ ሃይሚ ራስሽን መጠቀቅ አለብሽ፣ ከምር ራስሽን እንዲህ አንቺ ማለት ነው እሺ፣ ጉርሻ ቢሆን እሺ፣ ግን መጨፈር መሳሳቅ ከጎደኞ ከጎደኞችሽ ተለያይተሽ እንደዚህ ማድረግ የለብሽም። እውነት ለመናገር ሴት ጎደኛ የወንድሞ ምስትም ነበረች ኢቷ ናት። እኔ አንደኛም አለች ግን እና ሌሎቹ ሌሎቹም ነበራቸው። ስለዚህ ከነሱ ጋር መሆን ነበረብሽ እንጂ ከሌላ ወንድ ጋር መጨፈር ወይ መዝለል መሳቅ። እውነት ለመናገር እሱም እንደዛ ከሴት ጋር እንዲህ ቢሆን ብሩኬን ቢሆን አንቺም ከዚህ በላይ ነው የምትሆኝ። አንዳንድ ጊዜ ማለት ነው በቀልድ የምመጣ ወደ እውነት ነው የሚቀየረው። ለምን ሃይሚ ከዚህ በፊትም ሳታውቀው ቀለበት ተቀብላ፣ እንግዲህ ልጁ ለትዳር እኮ ላየው ነፈልጎ ሳይሆን እሷን ለመፈተን ወይ ደግሞ ቻናሉን ለመሳደግ ሰው ለመትበጥበጥ ነበር ይመጣ ስለዚህ እስከ መቼ ነው እናንተ የማትነቁ እስከ መቼ ነው የራሳቸው የማትጠብቁ እራሱ እስከ መቼ ነው ሰው ስጎዳችሁ የምትመጡ ነገሮችን ማታውቁ ከምር ሁሉም ሰው እኮ አሁን በዚህ ሰዓት ስለ ሳቀ ስለ እናንተ ላይ ስለተጠጋ ጥሩ ሰው ነው ማለት የለም ጥሩ ሰው ጥሩ ሰው የለም ጥሩ እግዚአብሔር ብቻ ነው ስለዚህ አሁንም ያጠፋችሁ ሃይሜናት ጉርሻ በወሰዱ ሳይሆን አብሮ መዘለሉ አብሮ መጨፈሩ ቡሩኬ ሊደብር ይችላል። ምንድን ነው እንደዚህ በአንድ ቀን መሆን ከዚህ ልጅ ጋር ሊሆን፣ እሱ ምን ይጠረጥራል? ወንድ ነው ከወንድሙ ብቻ ሆኖ ሳይሆን ሴቶችም ወንዶች እንዲህ ቢያደርጎ እኛም እናደደለን እንዴ። የእናንተ ጎደኛ ወይ ባለቤታቸው እንደዚህ ቢያደርጉ ደስ ይላቸዋል? ማንም ደስ አይልም። ይህን ተውትና ዋው አምሮብሽ አልኳ አምሮብህ አልኳ። ሰውኮ ሲባባሉ መንገድ ላይ ማለት ነው ማለት ጓደኛሞች ያላቸው ወይ ባልና ምስት የሆኑ ባላቸው ወይ ምስታቸው አንዱ ናይታ እንደዚህ ብትሉ ራሱ እንቅል ታደርግ ነው የምትሮጡት ኡካን ሄን ተዉትና ማለት ነው። እና ቡሩኬ ላይ በጣም ተደጋገመ። ሃይሚም እንግዲህ እኔ እንጃ ጥፋት ላይ ጥፋት ባታመጪ ጭቅጭቁን ባታስራዝሙና ሰላሙን ብታስረዝሙና አንድ ብትሆኑ እኛ ደስለናል። እውነት ለመናገር እንደ ሰላም ያለ ነገር ምንም የለም። እውነት ለመናገር ማለት ነው እኔ እነዚህ ልጆች ስቆ ሲመጡ እና ብሽነሪ ውታ እንዲሁ ደግሞ ቡሩኬና ሃይሚ ስቆ በጣም ነው ደስ የሚለኝ። የሆነ ነገር ኩሽታ ነገሮች መሀላቸው ላይ ሲፈጠር ሚኒ ለምንድሆኔ ብቻ አላቅም የምትወዱ ሰው ስለሆነ ብቻ ይሁን አላቅም፣ እንጂ ድብር ሆኔ የሆነ ድብርብር ነገር ነው የምለኝ። ስለዚህ ተወዳ ወዳጆቻችሁንም የእናንተ ተመልካቾችም ባታስቀይሙ እውነት ለመናገር እንደ እናንቴ ስንቱን አፍቆት ያላገኘ ያ ነው ያገኛችሁት፣ እንጂ ያገኛችሁት ይህንን ሰዎችን ብታንከባክቡ ብትይዙ ነው ምሻላችሁ። ብያሳ እንግዲህ ለዋለሁ ሰላማቸው ብዝት ይበልልኝ። እንግዲህ ቡሩኬ በጣም ተናደዋል። ራሴን አዳምጣለሁ እንዳት መጪብኝ ብለዋል። እንግዲህ በምን እንደምንመጣ እናቅም። ሃይሚ አይሚ አጥፍተሻል፣ ጥፋት አለብሽ።